ብዙ ዘመናትን የተሻገረ በእግር ኳስ ታሪክ ግንባር ቀደም የሁለት ሀያላን ፉክክር በከተሞችም መካከል ከእግር ኳስ በዘለለ ታሪካዊና ፖለቲካዊ ዳራን ያነገበ ጨዋታ ዛሬ ምሽት አምስት ሰዓት ሲል የእግር ኳስ ዓለም ዓይኖች ሁሉ የቴሌቪዥን መስኮቶች ላይ ያርፋሉ። ወሬዎች ሁሉ ስለ ሁለት ሀያላን የእግር ኳስ ክለቦች ይሆናል። በዚህ ጨዋታ ወቅታዊ አቋም የሚባል ነገር የለም ምክንያቱም ይህ ጨዋታ በብቃት ሳይሆን በስሜትና በእልህ የሚደረግ ነውና በእግር ኳስ ታሪክ አንቱ ተብለው ካለፉና እስካሁንም ካሉ ተጫዋቾች መካከል ብዙሃኖቹ በእነዚህ ሁለት ሀያላን ክለቦች ተጫውተው ያለፉ ናቸው። ኤል ክላሲኮ ኤል ክላሲኮ በመባል የሚታወቀው የባርሴሎና ና ሪያል ማድሪድ ፍጥጫ ዛሬ ይካሄዳል። የጨዋታ ከማንኛውም የእግር ኳስ ግጥሚያ በላይ የሁለት ታላላቅ ከተሞች የሁለት የተለያዩ ባህሎች እና የሁለት ተቃራኒ የእግር ኳስ ፍልስፍናዎች ግጭት ነው። የባርሴሎና ና ሪያል ማድሪድ ፍጥጫ ከእግር ኳስ ሜዳ በላይ እየዘለቀ ነው። ሪያል ማድሪድ እና ባርሴሎና የስፔንን ሁለቱን ትልልቅ ከተሞች ይወክላሉ። ባርሴሎና የካታላን ብሔርተኝነት ምልክት ሲሆን፣ ሪያል ማድሪድ ደግሞ የስፔን ማዕከላዊ መንግስትን ይወክላል። ይህ የፖለቲካና የባህል ልዩነት በሜዳው ላይ በሚደረገው ፍክክር ላይ ተጨማሪ ፍትጊያ፣ አልሸነፍ ባይነት ከዚህም ባለፈ የሜዳ ላይ ጉሽሜዎችንም ያስመለክተናል። በታሪካቸው ሁለቱም ክለቦች እንደ ሊዮኔል አንድሪያስ ሜሲ፣ ክርስቲያኖ ሮናልዶ፣ ጆዋን ክራይፍ፣ አልፌርዶ ዴ ስቲፋኖ፣ ዚኔዲን ዚዳን፣ አንድሪያስ ኢኔስታ ካሪም ቤንዜማ ዣቪ አሎንሶ ሉካ ሞርዲችን የመሳሰሉ የእግር ኳስ ምርጥ ተጫዋቾችን አፍርተዋል። እነዚህ ተጫዋቾች በየጨዋታዎች ሁሉ ክለባቸው እንዲያሸንፍ ያደረጉት ጥረት የክለቦቹን ክብርና ታላቅነት ጨምሮታል። ኤል ክላሲኮ የእግር ኳስ አፍቃሪዎችን ቀልብ የሚስብ የልብ ምታቸውን የሚጨምርና ወደ ስቴዲየም እንዲሁም ቴሌቪዥን ስክሪኖች በቢሊዮኖች የሚቆጠሩ ተመልካቾችን የሚስብ ክስተትም ነው። የውጤቱ ተገማች አለመሆን ብሎም አስደናቂ ግቦችና ከፍተኛ ፉክክር እያንዳንዱን ጨዋታ የማይረሳ እንዲሆን አድርጎታል። የባርሴሎናና ሪያል ማድሪድ ፍጥጫ በዘመናዊ እግር ኳስ ውስጥ በጣም አስፈላጊ ከሆኑት ክስተቶች አንዱ ያደርገዋል። የእነዚህ ሁለት ታላላቅ ክለቦች ታሪክ፣ የአሁን የውድድር ዘመን እንቅስቃሴና የቀድሞ ግጥሚያዎች ይህንም ፉክክር ልዩና የማይረሳ ያደርጉታል። ይህ የተቀራረበ ዘመን ያልሻረው ፍጥጫ አሁንም ግለቱ እየጨመረ ድምቀቱ እየቀጠለ በጨዋታዎች ሁሉ አዳዲስ ክስተቶችን እያስተናገደም ይገኛል። ባርሴሎናና ሪያል ማድሪድ በሁሉም ውድድሮች 91 ጊዜ ተገናኝተዋል። ከእነዚህም ጨዋታዎች መካከል ባርሴሎና 41 ጊዜ ሲያሸንፍ ሪያል ማድሪድ ደግሞ ሰላሳ ጊዜ አሸንፏል። ሀያ ጨዋታዎች ደግሞ ባቸው ውጤት ተጠናቀዋል። የዘንድሮውን የስፔላ ሊጋ ዋንጫ ማን እንደሚያሸንፍ የተረጋገጠ ነገር ባይኖርም ከሁለቱ ግን የሚወጣ አይመስልም። የዛሬውን ጨዋታም ማን ያሸንፋል የሚለውን ጥያቄ በእርግጥ መመለስ ባይቻልም ሙሉ ዘጠና ደቂቃው ግን መበየኑና አንዱ ማንገሱ አይቀርም። ኤልክላሲኮ እስካሁን 269 ጊዜ ተካሂዷል። የስፔን አንድነት ምሳሌው ሪያል ማድሪድ 105 ጊዜ በማሸነፍ የበላይነት አለው። የካታሎኒያ ሀገር የመሆን ዘመናትን የተሻገረ ጥያቄ ማስታገሻው ባርሴሎናም 103 ጊዜ ድል ቀንቶታል። በ52 ጨዋታ ደግሞ ነጥብ ተጋርተው መውጣት ችለዋል። ዛሬስ ማንን እንጠብቅ? ነገር ግን እየወጡ ያሉ መረጃዎች ተጠባቂ የባርሴሎና ና ሪያል ማድሪድ ጨዋታ በዛሬ ዕለት ላይ ይደረግ ይችላል እየተባለም ይገኛል። የእግር ኳስ አፍቃሪያን ይህንን ጨዋታ በጉጉት እየጠበቁ ባሉበት በዚህ ሰዓት ጎልዶት ኮምን ጨምሮ የተለያዩ የመረጃ ምንጮች እየገለጹት እንደሚገኘው ሪያል ማድሪድ ከፍጻሜው ጨዋታ ራሱን ሊያገል እንደሚችል እያስነበቡ ይገኛሉ። የውዝግቡ ምንጭም የሪያል ማድሪድ ደጋፊ ሚዲያዎች ጨዋታውን እንዲመሩ የተመደቡት የመሀል ዳኛ ለባርሴሎና የሚያደሉ ከዚህ በፊትም በጉቦ የሚታወቁ ናቸው በማለት ማራገባቸውን ተከትሎም ነው። ይህን ተከትሎ ለጨዋታው የተመደቡት ዳኛ ቤንግቴክሲያ ልጅ ከትምህርት ቤት ሲመለስ አባቴ ሌባ ነህ አለኝ ሲሉ በንባ ታጅበው በጋዜጣዊ መግለጫቸው ሲናገሩም ተደምጧል። ይህ ምስል ብዙዎችን ማነጋገሩንም በመቀጠል ሪያል ማድሪድ ዳኛው ከዚህ ሁሉ ትዕይንት በኋላ ለሁለቱም ክለቦች ገለልተኛ ስለማይሆኑ ይቀየሩ የሚል ጥያቄም አቅርበዋል። ነገር ግን የስፔን እግር ኳስ ፌዴሬሽን ጥያቄውን ውድቅ አድርጎታል። የማድሪድ ጥያቄ በዳኞች ኮሚቴ ውሳኔ ላይ ጣልቃ መግባት ነው በሚል ውድቅም መደረግ ችሏል። ውሳኔውን ተከትሎ የሪያል ማድሪድ ቡድን ትናንት ማድረግ የነበረበትን የመጨረሻ ልምምድም ሰርዟል። አሰልጣኙ ካርሎ አንቸሎቲና አምበሉ ሉካ ሞድሪችም ከጨዋታው በፊት ሊሰጡት የነበረው ጋዜጣዊ መግለጫም እንዲሁ ተሰርዟል። ከጨዋታው አስቀድሞ የሁለቱ ክለቦች ፕሬዚዳንቶች ለራት መገናኘት ቢኖርባቸውም ፍሎረንቲኖ ፔሬዝ ግን እንደ ባርሴሎናቻቸው ሆዋን ላፖርታ በቦታው መገኘት አልቻሉም። ውጥረቶች ከመብረድ ይልቅ እየጋሉ በመሄዳቸውም ማድሪዶች በይፋ እስካሁን ባያሳውቁም ከፍጻሜው ጨዋታ ራሳቸውን ሊያገሉ እንደሚችሉ ጎልና ማርካስ ነበበዋል።